አስተውል አስተውል አስተውል፣ አስብ አስብ፣ ጭንቅላትን ተጠቀም እንጂ ለምንድን ነው የምትጋጨው? ለምንድን ነው የምትገለበጠው? አስተውል። በዩቲዩብ ቻናሉ ላይ ተከታታዮች፣ ዛሬ በአሳዛኝ ዜና ነው ወደ እናንተ የመጣሁት። አብራችሁኝ ቆዩ። ዛሬ በቱሉ ዲምቱ አደባባይ አካባቢ ከሌሊቱ ስምንት ሰዓት ላይ በደረሰ መኪና አደጋ ብዙ ሰዎች ሕይወት ማለፉና አካል መጉደሉን ተገልጿል። እንግዲህ ወደዛ አካባቢ ላይ እኛም ተንቀሳቅሰን ለማየት ጥረት አድርገን ነበረ። መኪናዎቹ ተነስተዋል። ቢሆንም ግን አደጋው መፈጠሩን አረጋግጠናል። የጠፋውን የሰው ህይወት እንግዲህ ከአንዳንድ ሰዎች ባገኘነው መረጃ መሰረት ያን ያክል እንደተጋነነው ነው እንዳልሆነ ለመረዳት ችለናል። እንደተጋነነው ባይሆንም ግን የአንድ ሰው ህይወት እራሱ መጥፋቱ በጣም ያሳዝናል፣ ያሳስበናል። ግዴታ ብዙ ሰው ስለሞተ ብቻ አይደለም መታዘን ያለበት። አንድም ሰው ቢሆን አንድም ነፍስ ብትሆን ታሳዝናለች እና በመኪና አደጋ ህይወት እየጠፋ የሚቀጥለው እስከ መቼ ድረስ ነው የሚለው ያሳስበናል። በጣም ነው የሚያሳዝነው። ንብረት መውደሙ፣ የሰው አካል መጉደሉ፣ ሰው መሞቱ በጣም ነው አሳዛኝ የሚያደርገው ምክንያቱም እነዚህ የሌሊት ጉዞዎች በጣም ከባድ አደጋዎችን ይዘው ሲመጡ ለበርካታ ዓመታት ተመልክተናል ማለት ነው። እንግዲህ አሁን ከሰዎች እንደተረዳነው ከሆነ አንዱ የተጋጨ የሚባለው ከባድ መኪና እንግዲህ አይሱዚ ነው። ይህም የጫት መኪና ጫጭነው የነበረ መኪና መሆኑን ከሰዎች ባገኘነው መረጃ ለማወቅ ችለናል። እንግዲህ እነዚህ ጫጭነው ከሀረርጌ መስመር ከተለያዩ ቦታዎች ላይ የሚመጡ ከሀዋሳ መስመር ይመጣሉ። በሌሊት ነው ጉዞቸው የሚያደርጉት፣ እንግዲህ አዲስ አበባ ላይ ጠዋት ገብቶ ለማደር እና ያው እንግዲህ ታውቃላችሁ መቼም የጫት ነገር በትኩሱ ደረሰ፣ አሁን የገባ ምናምን እንደሚባለው በጣም ይጣደፋሉ ቀድሞ ለመድረስ እና በዚህ መካከል ላይ በጣም ነው የሚነዱት፣ በጣም ነው የሚያፈጥኑት። መቼም እኔ አልነግራችሁም ብነግራችሁም፣ ማጋነን ከሆነ እንደማትሉኝ ተስፋ አደርጋለሁ። ቢሆንም እንደዚህ አይነት የሌሊት ጉዞዎች አላስፈላጊ መሆናቸውን እና ሹፌሮች ወንድሞቻችን ናቸው፣ ከየትም ሀገር የመጡ አይደሉም። የኛ ወገኖች እንደመሆናቸው መጠን በእነሱም ላይ ልንፈርድባቸው፣ ልንወቅሳቸው አይገባም። በሌሊት መጓዛቸውን ግን ቢያንስ ባይተውት እንኳን ቢቀንሱት ወይም ደግሞ ባይተውም ባይቀንሱም እንኳን ቀለ እረፍት ቢያደርጉ እኔ መክራለሁኝ። ምክንያቱም እነዚህም ወንድሞቻችን ያው ለስራ ብለው ነው ለእንጀራ ብለው ነው የምንቀዠቀዡት በደረቅ ለሊት፣ እንጂ በደረቅ ሌሊት ሰው የሚሄድበት መኪናም ደግሞ እየነዳ የምታሽከረክርበት ወቅት እንዳልሆነ እንረዳለን። እነሱም የሚያውቁት ይመስለኛል። ግን ያው የእንጀራ ነገር በሌሊት እንዲጓዙ ካስገደዳቸው፣ በቂ እረፍት በቂ እንቅልፍ በቀን በቂ እንቅልፍ ተኝተው ማታውን ቢያሽከረክሩ ብዙ አደጋዎች ከመፈጠር ይድናሉ የሚል እኛ እምነት አለኝ በራሴ ምክንያቱም በቀን እረፍት ካደረጉ ማታ ላይ በቃ የሆነ እንቅልፍ ሳያዳፋቸው ድብርት ሳይዛቸው በሰላም የመድረስ አዝማሚያቸው ጨምራል። ምክንያቱም በቂ እረፍት አድርገዋል። ቀን ላይ ግን ቀን ላይም በቂ ረፍት ሳያደርጉ ቀንም እየነዱት ሄደው ማታም እየነዱ ሲመጡ ሳያቁት ድካም ስላለባቸው እንዳጋጣሚ የሆነ እንትን ስለሚላቸው አደጋ ሊፈጠር ይችላል። ስለዚህ ሰውነታቸው እንዳይዘን በቂ እረፍት ያስፈልጋቸዋል። በቂ እረፍት ከተደረገ እንኳን ሹፍርና እንኳን መኪና ማሽከርከር ይቀርና ስንት አይነት ስራ ስንት አይነት ከባድ ስራዎች ይሰራሉ። እኔ አንዳንዴ መኪና ማሽከርከር እንደ ትልቅ እንትን አድካሚ ነገር አልመለከተውም። በቃ የአሰልችነት ስላለው ወደ ድብርት ውስጥ ወስዶን ራሳችንን አደጋ ላይ ሊከተን ይችላል እንጂ በቃ ማሽከርከር እኮ ዘና ብለ አይኖሮ ሆነ አነቃቅተ የምሰራው ነገር ነው። በቃ ረጋ ብለ የምሰራው ነገር ነው። ያን ያክልም ደግሞ ከባድ ነው ተብሎም የሚታሰብ አይነት ስራ አይደለም። ግን ብዙ ጊዜ አደጋ ሲፈጠር የምናየው ከጫና ብዛት በቂ እንቅልፍ በቂ እረፍት ካለማድረግ አኳያ ነው በቃ ብዙ መኪኖች የመኪና ሹፌሮች እንቅልፍ ሳይተኙ ሁለት ቀን ሶስት ቀን እየነዱ ነው ከዛ መጨረሻ ላይ አንዱ መኪና ላይ ይወጣሉ ከዛ በቃ ከደሞተ ተብሎ እንሰማለን ማለት ነው ስለዚህ በቂ እረፍት ማድረግ አለባቸው ሹፌሮች በቂ እረፍት ማድረግ አለባቸው በቂ እረፍት ማድረግ አለባቸው ደጋግመን የምናነሳው ነገር እነዚህ አደጋዎች መፈጠር አንደኛ የትዕግስት ማጣት ጉዳይ ከፍጥነት ገደብ በላይ ማሽከርከር ቶሎ ብዬ ደርሳለሁ ብለህ ሰማይ ላይ ትደርሳለህ ማለት ነው። ስለዚህ በቂ ረፍት አድርጉ፣ ትግስት ይኑራችሁ፣ ስታሽከረክሩ ፍጥነታችሁ ገደብ ይኑረው። ሁለተኛ ቅድሚያ መስጠት ላለባችሁ ቅድሚያ ስጡ። የህዝብ ትራንስፖርቶች በሚበዙበት አካባቢ ከባባድ መኪናዎች ፍጥነታችሁን ቀንሱ እባካችሁ። ሰላሳ ነው፣ ከተማ ላይ እንግዲህ የከባድ መኪና እና የጭነት ተሽከርካሪዎች የፍጥነት ገደብ ሰላሳ ነው የተባለው በምክንያት ነው ሳይሆነው በቃ በምክንያት ነው። ስለዚህ በሰላሳ ተጓዙ። መሀል ከተማ ላይ ነው ያለው። ህዝብ ከጫነ ትራንስፖርት ጋር ነው አሁን እዚህ ጋር ተጋጨ የተባለው በዛሬው ዕለት በቀን 18 ማክሰኞ ዕለት ለሰኞና ለማክሰኞ አጥቢያ ከሌሊቱ ስምንት ሰዓት ላይ እንግዲህ ተጋጨ የሚባለው ከታክሲ ላይ ነው። ሶስት አራት መኪናዎችን ነው እንግዲህ ገጭቶ ራሱን ተጎድቶ የሰውን ነፍስ አጥፍቶ አካልም አውድሎ። ስለዚህ ከተማ ላይ ስትገቡ እንኳን ቢያንስ ቢያንስ ትዕግስት ይኖራችሁ። እሺ፣ ጫካው ላይ እንደፈለጋችሁ ምድ ማለት አይደለም ጫካ ላይም የእናንተ ነፍስ እኛን ያሳስበናል። ምክንያቱም ጫካ ላይ እንደፈለጋችሁ በመቶ ሀያ በሁለት መቶ እነርታችሁ ከተገለበጣችሁ ራሳችሁን ይዛችሁን የምትገለበቱ ስለማለፈልገን ሳይሆን ቢያንስ ቢያንስ ከተማ ላይ የራስ ነፍስ ካላሳሰበ የሌላው ነፍስ ሊያሳስብ ይገባልና እባካችሁ ጥንቃቄ አድርጉ። ከዚህ በላይ እንግዲህ ምን ማለት እንደሚቻል አላውቅም። ዛሬ ትናንትና ሰኞ ለሊት ስምንት ሰዓት ላይ ለማክሰኞ አጥቢያ ቢያን በደረሰው ቱሉ ዲምቱ አካባቢ አከባቢ ደረሰው የመኪና አደጋ የተሰማኝን ሐዘን ለመግለጽ እወዳለሁኝ። እኔ በአካል ተገኝቼ አይቼዋለሁኝ። በቃ አደጋው በጣም ከባድ እንደሆነ ያሳያል። ከአደባባዩ ጀምሮ እስከ ታች ድረስ እንግዲህ በጣም የተጓተተ ነገር አለ። የተሰባበሩ መስታወቶች በጣም በብዛት ሁለት ሶስት ቦታ ምልክት የተደረገባቸው የትራፊክ ምልክት ያደረገባቸው እንግዲህ የግጭት ቦታዎች በጣም ብዙ መኪናዎች መሆኑን ለማየት ሞክረናል። በዛ እንግዲህ በደረቅ ስምንት ሰዓት ላይ እንግዲህ ጫጭ ነው። ከዛ በሰፊ አስፋልት እንግዲህ አስቡ፣ የጀለጠው መጥቶ እንግዲህ ሰው ጫነ ሚኒባስ ላይ ወጣ ሲባል በጣም አሰቃቂ መሆኑን ተረዱት ክቡራትና ክቡራን የአገሬ ልጆች እባካችሁ ትግስት ይኑራችሁ። ስታሽከረክሩ ዝግ ብላችሁ አሽከርክሩ። ከባድ መኪና መትነዱ ሾፌሮች፣ እባካችሁን ከተማው ስትገቡ በተፈቀደው የፍጥነት ወሰን መሰረት በሰላሳ አሽከርክሩ። ሌሎች ሰዎችን የጫኑ የህዝብ ትራንስፖርቶች አሉ። ስንቱ በቃ ልጁን ለማስተማር ቤተሰቡን ለማስተዳደር ደፋ ቀና የሚል ከአሁን ከአሁን ደረሼ ወደ ቤት የተመለስኩ የሚል አለ። እነሱም ከመንገድ አታስቀሩ። እናት ቤት ልጇን ትምህርት ቤት ልካ ትጠብቃለች። ልጇን መንገድ ላይ አታስቀሩባት። ሚስትን ያለ ባለ አታስቀሩ፣ ባለን ያለ ያለ ሚስት አታስቀሩ። ቤተሰብን ከቤተሰብ ትነጥሉ በእናንተ አደጋ መፍጠር የተነሳ እንግዲህ የብዙ ሰዎች ህይወት እያለፈ ነው። ስለዚህ እናንተ ኃላፊነት አለባችሁ። እነዚህ ሰዎች አካላቸው መጉደል የለበትም፣ ነፍሳቸውን ማጣት የለባቸውም። እኔ የዛሬ አስራ አራት አመት አንድ ፕሮግራም ሰርቼ የነበር ወልቂጤ ዘጠነኛ ክፍል ተማሪ በነበርኩበት ሰዓት ላይ ሰኔ አስራ አምስት ይመስለኛል የዛሬ አስራ አራት አመት ሁለት ሺ ሶስት ሰኔ አስራ አምስት ቀን ሚስትራፊክ የቁንጅና ውድድር አዘጋጅተን ነበር ከተማው ላይ። እንግዲህ የዚህ ሚስትራፊክ የቁንጅና ውድድር ዋና ዓላማችን ምን ነበረ? ውበትን በማሳየት ይህ ውበት በትራፊክ አደጋ መጥፋት እንደሌለበት ለማስተማር ያዘጋጀነው ፕሮግራም ነው እና ከዛ በኋላ 2006 ላይ ሀዋሳ ላይ አዘጋጅተነዋል፣ ሞጆ ላይ አዘጋጅተነዋል። ድጋሚ 2007 አዲስ አበባ እዚህ ቃሊቲ ላይ አዘጋጅቸዋል። በተለያዩ ቦታዎች ላይ ፕሮግራም ለማዘጋጀት ነው ጥረት አድርገን አዘጋጅተናል። ዋና ዓላማችን የነበረው በትራፊክ አደጋ የሚጠፋ ህይወት ውበት አጓጊ መሆኑን በዚህ በትራፊክ አደጋ መጥፋት እንደሌለበት ለማስተማር የተዘጋጀ ፕሮግራም ነው። በእውነቱ ስኬታማና ውጤታማ ነበረ። አሁንም እንደነዚህ አይነት ፕሮግራሞችን የሚያዘጋጁ ሰዎችን ማበረታታት መቻል አለባችሁ። እባካችሁን ሹፌሮች ትዕግስት ይኑራችሁ። ሞገደኛ አሽከርካሪዎች ትዕግስት ይኑራችሁ። ቅድሚያ ስጡ። ምንም ችግር የለም። በትዕግስት ብትጓዙ የሌላውም ነፍስ የእናንተም ነፍስ ሴብ ይሆናል እና አንዳንዴ ማስተዋል ይስጠን ነው የሚባለው። እንግዲህ ማስተዋል ይስጣችሁ፣ ለሞገደኛ አሽከርካሪዎች፣ ትዕግስት ለሌላችሁ አሽከርካሪዎች እባካችሁ ፈጣሪ ትዕግስቱን ይስጣችሁ። እናንተ እንግዲህ አንዳንዴ ነግረኸው በቃ እያየ እያየ እኮ ነው። አሁን ለምሳሌ ዛሬ የሆነ የትራፊክ አደጋን መረጃ የሚሰማ ሹፌር እየሰማ ነው፣ ነገር ግን በእሱ ስህተት ሌላ አደጋ ይፈጥራል። ከዛ ሌላ ሹፌር ይሰማዋል። እስከ መች ነው እንደዚህ ተቀባበለ የምንሄደው? እንደ ጥሩ ነገር እንደ ጥሩ ቅርስ የመኪና አደጋን እለት ዕለት እየሰማን እንትን ማለት የለብንም። እየለመር ነው መሄድ የለብንም። የቡ ሰዎች ህይወት አደጋ አደጋ ላይ እየወደቀ ነው ያለው። አሁን መኪናዎች እየበዙ ነው፣ መንገዶች እየሰፉ ነው። በጣም ፈጣን መንገዶች በስተዋል አገኘው ብለ ዝም ብለው ለስነዳው ፍሬናን ቼክ ሳታረጋ አንድ ነገሮችን ቼክ ሳታረጋ እንግዲህ ወተ ተቀራለ አንተም ወተ ቀርተ ሌላውንም ይዘ አጥፍቶ ጠፊ ማለት ነው። በቃ እንግዲህ መገደኛ ማለት አጥፍቶ ጠፊ ነው። ራሱም ጠፍቶ ሌላንም ሰው የሚያጠፋ ማለት ነው። ስለዚህ ትግስት ይኑራቸው ባካችሁ፣ ታገሱ። እነሰሚ ነው አካሉ ነኝ መምከር ፈልጌ ሳይሆን፣ ያው ትግስት ያስፈልጋል። ታገሱ፣ ምንም ችግር የለም ትደርሳላችሁ። ፍጥነት ህይወትን እንጂ መንገድን አይቀንስም። ይህንን ቪዲዮ የሰማችሁ ሰዎች አስተያየታችሁን አስቀምጡልን። የናንተን አስተያየት እንደ ግብአት እንጠቀምበታለን። ግን ዛሬ በደረሰው አደጋ በጣም አዝኛለሁኝ ፈጣሪ ለሞቱትም ነፍሳቸውን በገነት ለቤተሰቦቻቸው መጽናናትን እንመኛለሁ። አካላቸውን ለጎደለም ሰዎች ፈጣሪ እንግዲህ ምሕረቱን እንዲልክላቸው ንብረታቸውን ለወደምባቸውም ሰዎች እንደዚሁ ፈጣሪ መጽናናትን ይስጣቸው። ምክንያቱም እንግዲህ ንብረቱንም አካሉን የሚያጣው ሰው እንደ አንድ ነው። በአሁን ሰዓት ላይ እንደዚህ ኑሮ ሰዓት በሆነበት ሰዓት ንብረት ሲወድም እንግዲህ ራሱን ራሱን የሚያጠፋ ሰው ነው። እኔ አውቃለሁኝ ራሱን ያጠፋ ሰው መኪና ተገልብጦበት ማሰሪያ ጎማ ቼክ ማስደረጊያ መኪና ስላለ አይደለም አንድ ሰው ጎማ ቼክ ማስደረጊያ ነዳጅ መሙያ የሌላቸውም አውቃቸው ሰዎች ነበሩ። የእኔ ጓደኞች መኪና ኖሯቸዋል፣ ግን ነዳጅ መሙያ ያላቸው የላቸውም። በቃ የሌላቸው አሉ። ያላቸው ሙጥጥጥ አድርገው በሆነ በሆነ ነገር ወጥቶባቸው፣ ግን መኪና ያላቸው ስታያቸው፣ ግን ገንዘብ የላቸውም። እና በእንደዚህ ሚዘረብል በሆነ ላይፍ ውስጥ እያለፉ መኪናቸው ሲገለበጥ፣ ንብረታቸው ሲወድም እራሳቸውን የሚያጠፉት ምክንያቱም ምርር ነው የሚል እና ጥንቃቄ አድርጉ ሹፌሮች እባካችሁ እባካችሁ፣ ሁሉንም ችግር የምትፈጥሩ ሹፌሮች እናንተ ናችሁ እያልኩኝ ሳይሆን፣ በተለይ በተለይ እናንተ ጠዋት ከቤታችሁ ስትነሱ መኪናችሁን ሞተር ከማስነሳታችሁ በፊት ቼክ ብታረጉ ውሃችሁን ሞልታችሁ ሞተራችሁን አሞቃችሁ ፍሬናችሁን፣ ፍሬቻችሁን ሁሉን ነገር ቼክ ቼክ ቼክ አረጋችሁ ጉዞ ብትጀምሩ ስኬታማ ይሆናል ጉዟችሁ፣ በሰላም ትደርሳላችሁ። ግን ቼክ ሳታረግ ብድግ አድርገው ላጥ ብለ ሄደ። ቼክ ስታረግ ፍሬን ዜሮ በቃ ወይ መጋጨት ወይ መገልበጥ ነው፣ ያለ ቻንስ። ስለዚህ ይሄ መሆን የለበትም። እባካችሁ ሹፌሮች፣ አሁንም ደግሜ ደጋግሜ የምነግራችሁ ነገር እንግዲህ መንገድ የሚያቋርጥ ሰው አስማተኛ አይደለም፣ በምንም አያውቅም። የእናንተ ፍሬን ይስራ ያስራ። ስለዚህ ከርቀት መታችሁ ጠልፋችሁ ከምትጥሉት ከምትገጩት እናንተ ጥንቃቄ አድርጉ። ለወገኖቻችሁ፣ ለወንድሞቻችሁ አስቡ። ቅድሚያ ስጧቸው። ህዝብ የጫኑ ሚኒባሶች፣ አውቶቡሶች ርቀታችሁን ጠብቃችሁ አሽከርክሩላቸው። ከባድ መኪና በተለይ የምትነዱ ሰዎች እባካችሁ፣ ይሄ መልእክት ሄዶ መሰሚ ነው። አካሉ ነኝ። አመሰግናለሁ። ሰብስክራይብ አድርጉልኝ። ኮሜንት ላይ አስተያየታችሁን ጻፉ። አመሰግናለሁ። መልካም ቀን። በሌላ መረጃ እንገናኛለን።